ሰላም ጤና ይስጥልኝ። ውድ የጉር ቲንክስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል በሰላም መጣችላለሁ። ቲንክ ሶ ማች ፎር ዩር ላይክ ዩር ሰብስክራይብ እንድ ዩር ቢውሪፉል ኮመንት እንኳን በድጋሚ ደህና መጣችላለሁኝ። እንግዲህ ያው ዛሬ አርስቱን እንደምታዩት ስለማሸማቀቅ ነው የምናወራው ወይንም ስለማሳቀቅ ወይንም ሼም ስለማያስያዝ ወይንም ሰዎች ሼም እንዲሆኑ ሼም እንዲይዛቸው ማድረግ የሚለውን ዲስከስ የምናረገው ያው መጨረሻ ላይ ለእናንተ የተወሰኑ ጥያቄዎች ይኖረኛል። ግን ዝም ብዬ ወደ ዋናው ጉዳይ ከመግባቴ በፊት አንዳንድ ነገሮች ዳሰስ ስላደርግ ማለት ነው እና እዚህ ሀገር አዲስ እንደመጣው እሱን ቪዲዮ ግቡና እዩት፣ ምን እንዳጋጠመኝ። አዲስ እዚህ ሀገር እንደመጣሁ ግን ያጋጠመኝን በድጋሚ ልነግራችሁ አልፈልግም፣ ምክንያቱም ኦልሬዲ ቪዲዮ ስለሰራሁኝ መደጋገም እንዳይሆን። ግን በጣም በቃ ከገረሙኝ ነገሮች ማለት ነው ያው ብዙ ነገር የሚገርም ነገር አለን። የገረመኝ ምንድነው ወረፋ፣ ነው የገረመኝ ወረፋ። ላይክ ስታርባክስ ስትሄዱ ወይንም ሌላ ቦታ ስትሄዱ፣ ያው ወረፋ ተሰልፋችሁ ነው በስርዓቱ ምት ቡና የምትቀዱት ምንም ብቻ ወረፋ እዚህ ሀገር በጣም የሚከበር ነገር ነው። ወረፋ መሰለፉ አይደለም እኔ የገረመኝ፣ በወረፋው መካከል ማለት ነው፣ በሰዎቹ መካከል ማለት ነው ያለው ጋፕ ነው የገረመኝ። ገብቷችሁን ቢያንስ በሰዎቹ መካከል ያለው ጋፕ አሁን ደግነቱ ኮቪድ መጥቶ ያው ሲክስ ፊት ምናምን ያለን ነው። እንደውም ለህፃናት ራሱ ትዌልቭ ፊት ነው፣ በእግራቸው አስራ ሁለት ፊት ነው እና ግን እዚህ ሀገር ኖርማሊ መጥቼ ወረፋ ስትሰለፉ ጋፕ አለ። በሰው ልጅ እና በሰው መካከል ጋፕ አለ። እና ያው እኛ የለመድነው ማለት ምናልባት በዛ እዚህ ሀገር በሚሰለፉበት ሰዎች ጋፕ መካከል ላይ ሁለት ሶስት ሰዎች አራት ሰዎች መግባት የሚችሉበት ጋፕ ነው የሚፈጠረው ወረፋ ስትሰለፉ እና በጣም ይገርማኝ ነበረ ክፍተቱ እና እኔ አንዳንድ ጊዜ ሳላስበው ጠጋ ብዬ የምሰለፈው ነገር አለ፣ ያው የለመደብኝ ነገር ስላለ ማለት ነው። ምክንያቱም ያ ጭንቅልቅ ብለን ነው ወረፋ የምንሰለፈው። እና እዚህ ሀገር ግን በጣም ብዙ ጋፕ አለው ወረፋ ስትሰለፉ ማለት ነው። አሁን በኮቪዱ ሞር አለው፣ ግን ኮቪድም ከመምጣቱ በፊት በሰው ልጅ ሰው ልጅ ወረፋ ሲሰለፍ ሲቆም ጋፕ አለው። እና እዚህ ግን በጣም የሚገርመኝ ነገር ደግሞ ምንድን ነው? እኛ አይደለም ወረፋ በአካል እራሱ አይደለም የሰው ልጅን ባውንደሪ እንኳን የሚባል ነገር የለንም። በቃ ዝም ብለን ነው እንደመጣለን የምንለቀው ማለት ነው። እና በጣም ይገርመኛል እና እነሱ በፊዚካል ዘይ ዶንት ኬር ራቆታቸውን ሳይክል የሚነዱ ሰዎች አሉ። ምናምን ምናምን ነገር ና ዚ ዶን ኬር ስለሰው፣ እና እኛ ብዙ እንጨነቃለን ልላችሁ ፈልጌ ነው። ማለት አሁን ለምሳሌ እኔን ማትወዱኝ እንትን ማትሉኝ ሰዎች ካላችሁ ይኖ ብዙ የሚታይ ነገር አለ፣ እሱን ማየት ትችላላችሁ። ግን አልባሌ ነገር በጣም ብዙ ነገር አልፋችሁ ትናገራላችሁ እና እኔ እንግዲህ ያው ከአስር ዓመት በላይ እዚህ ሀገር ቆይቻለሁ። ሰዎች ያው እግዚአብሔርን ባያፈሩም እግዚአብሔርን ባያውቁም ግን የሰውን መብት ወረፋ እንኳን ሲሰለፉ የሰውን ልብስ እንዳይነኩ በጣም ተራርቀው ነው የሚቆሙት፣ እና አንድ አንድ ጊዜ ግን እኛ በጣም ገብተን እንትን እንላለን። እና አሁን እኔ የደረስኩበት ደረጃ ምንድን ነው? ኢትዮጵያ ሀገራችን ደረጃ መዳቢዎች አለ አይደ ጉምሩክ ምናምን። አሁን እኔ የስድብ ደረጃ መዳቢሁ አድርጋችሁኛል ማለት ነው። እና እችማ ምን አላት ጀምር ያለሁኝ እችማ ምን ላት ማለት ጀምር ያለውና? በጣም ነው የምትገርሙት። አይሆፕ እናንተ ሰዎች፣ አይሆፕ ዛሬ እንኳን የነገርኳችሁ ነገር ማለት ነው ወረፋ እንኳን ሲሰለፉ እነዚህ ሰዎች የሰውን ልብስ የሰውን ጫፍ ላለመንካት ሰፋ አድርገው ነው የሚቀሙት። እና ፕሊስ፣ እና ትንሽ እንትን ላላ ለማለት ሞክሩ፣ ለማለት ፈልጊ ነው ላይክ ለምክር ነገር ነው እና እኔ እዚህ ከመውጣቴ በፊት በደንብ ታሸቼ ታሸቼ ታሸቼ ሌላ ቀን አወራችኋል ወይም በመጽሐፉ መልክ አወጣላችኋለሁ እና ታሸቼ ነው የደረስኩት። እና እኔ ብዙም እናንተ የምትናገሩት ሰዎች አሁን እንደውም አሻሽላችሁኝ፣ አበረታታችሁኝ፣ የስድብ ደረጃ መዳቢያ አርጋችሁኛል። እና እችማ ምን አላት ነው ምላችሁ። እና አይ ዶን ማይንድ ልላችሁ ፈልጌ ነው ግን ያው ወደ ሀሳቡ እንምጣ። አሁን ወደ ዋናው ሀሳብ እና የምናወራው ዛሬ ስለ ማሸማቀቅ ወይንም ሼም የማያስያዝ ነገር ሁሉ ነገር ሼም እንዴት ሊሆን ይችላል። በሁለት መልኩ ከፍዬ እናንተ እንድታዩት እና ሁለቱንም ሳይድ አሳያችኋለሁ። ነገር ግን እናንተ ሁላችሁም እዚህ ነገር ላይ እንድትሳተፉ፣ ኢትዮጵያ የምትኖሩ የትም ሀገር የምትኖሩ ዲያስፖራም የሆናችሁ አሜሪካንም የሆናችሁ በዚህ ነገር ላይ ተሳትፋችሁ ፕሊስ ኮመንት እንድታደርጉ ነው። የሚቀጥለውን ጥያቄ ለእናንተ ነው ማቀርብላችሁ ማለት ነው፣ አስተራቂ ሀሳብ እንድታመጡ ማለት ነው። እንደምታዩት አርዕስቱ ማሸማቀቅ፣ ሼም ማስያዝ የሚል ነገር ነው። ሁሉ ነገር ሼም መሆን የለበትም የሚለውን ነገር ነው። እንዴት ነው ባላንስ ልናደርግ የምንችለው የሚለውን ነገር እንድታዩ ነው። ይሄ ያው ሴት እንደመሆን ይመጠን ሴቶችን ይመለከታል እንግዲህ። ወደፊት ደግሞ ስለ ወንዶች ሪሰርች አድርጌ ስለ ወንዶች ደግሞ አወራለው ማለት ነው ግን ያው እኔ ብዙ ያው እኔ የሚሰማኝን ነገር እኔ ያለፍኩበትን ወይንም ደግሞ ለእኔ ቀረብ የሚለውን ነገር ነው ለእናንተ የምጠይቃችሁ እና ለምሳሌ ኤግዛምፕል ነው የምሰጣችሁ። አሁንም ይሄንን የእናንተን አስተያየት ፕሊስ ጻፉልኝ። አንድ ሴት ማለት ነው ለምሳሌ ልጅ ትወልደና ስራ የምትሄድ እናት ልትሆን ትችላለች ማለት ነው። ስራ ሄዳ ልጇን ያው ለቤቢሲተር ወይንም ለሰራተኛ ከፍላ የምታሳድግ ሴት ልትሆን ትችላለች። እና ይቺ ሴት አሁን እንደዛ ስትሆን ምንድን ነው የሚሆነው? ልጇን መቼ አሳደገች? ሰራተኛን ያሳደገው ልጅ ደግሞ የሰራተኛ ልጅ ነው የሚባለው። አንድ ቀን እንኳን ቀና ብላ እንኳን አይታው አታቅም። ንፍጡን እንኳን ጠርጋለት እንኳን አታቅም። እሱ እኮ ሰራተኛን ያሳደገው የሰራተኛ ልጅ ነው ይባላል ማለት ነው። የምትሰራ ሴት ስትሆን ማለት ነው። እዚህማ ሀገር የቤቢሲተር ልጅ እኮ ነው ይባላል። እንደገና ደግሞ ስራ ጥላ ደግሞ ቤቱ ስታስቀምጥ ምን ቆጭ ብላ አይደለ እንዴ የምትውለው ይባላል ማለት ነው። ዩኖ እሱ ለፍቶ የመጣውን አይደለ እንዴ እሷ እንደፈለገች የምታደርገው ወይም ደግሞ በገንዘብ በፉድ ስታምፕ ነው የምትኖረው ይባላል። እና እንዴት ነው ይህንን ነገር ማካከሉ ማለት ነው? ሁሉም ሼም ነው ለሴቷ፣ ሁለቱም ሼም ነው። ወታ ሰርታ ስትመጣ የቤቢሲተር ልጅ ነው ነው የሚባለው አንድ ቀን እንኳን ፍጡን ጠርጋበት፣ አንድ ቀን እንኳን ተጫጫውታው አታቅም፣ አንድ ቀን እንኳን እንደዚህ ይባላል። አንድ ቀን እንኳን ጡት አጥብታው አታቅም ተብላ ሼም ይዛታል። ይሄም ሼም ነው። እንደገና ደግሞ ቁጭ ብላ ደግሞ ልጅ ስታሳደግ ማለት ነው በፉድ ስታምፕ ነው የምትኖረው፣ ሰውየው ለፍቶ ይምጣ እንጂ የእሷ ቁጭ ብላ ተዘብስፋ እየበላች ይባላል። እና ሁለቱም ሼም ይሆናል። እንዴት ሁለቱም ሼም ሊሆኑ ይችላል? ምንድነው አሳራቂ ነገሩ የሚለውን ነገር እባካችሁ ይሄን ነገር ኮመንት እንድታደርጉ በየትም ሀገር ኢትዮጵያ የምትኖሩ ውጭም ሀገር የምትኖሩ ይህን ነገር እንዲታዩታላችሁ። ኢቨን ቤት በመዋላ የሚሰማት ነገር የለ። ኢቨን በባሏም በፍቅረኛውም ወይም ልጅ በወለደችበት ሴት ምንም እንደማትሰራ ተደርጋ የምትቆጠርም ሴት ልትኖር ትችላለች ማለት ነው። እና ይህንን ነገር እንዴት ነው የምታዩት? ሁለቱን ማለት ነው። ወጣም ስትሰራሽ የሚያስይዛታል ቁጭ ብላ ልጅም ስታሳደግ ሁለቱም ሼም ነው እና እንዴት ነው ባላንስ ልናደርግ የምንችለው እንዴት ነው አስታራቂ ሀሳብ ምን አለ እና እናንተን ነገር ነው እንድታደርገው የምፈልገው ይሄ በዚህ አጋጣሚ ግን አሁን የጠየኩትንም ጥያቄ ሊሆን ይችላል ከዚህም በኋላ የምጠይቀውን ጥያቄ በተለይ አሁን በሶሾሎጂ በሳይኮሎጂ በህብረተሰብ ጥናት በህግ ልጆቻችሁ ትምህርት ቤት እየሄዱ ያሉ ሪሰርች መስራት የሚፈልጉ ሰዎች ካላችሁ፣ እናንተም ደግሞ ትምህርት ቤት እየሄዳችሁ ሪሰርች መስራት የምትፈልጉ ከሆነ የኛን ኮሚኒቲ በተለይ ብዙ ኮሚኒቲ ያለበት ስቴቶች አሉና አክቲቭ የሆኑም ኬዞች ታገኛላችሁ። እና የእኛን ኮሚኒቲ ወይንም ሌላውን ይህንን ነገር ጥናት ብታደርጉት እናንተንም ሪከም ሌላ ደግሞ ያው ይሄንን ነግሬያቸኋለሁ። እንግዲህ ሁለቱም ሼም ነው ለእኛ ህብረተሰብ እና እንዴት ነው አስታራቂ እና መሀከለኛ ነገር የምናገኘው የሚል ጥያቄ ነው። ሁለተኛው ነገር ደግሞ ጥያቄ በምን በተለከ ቻይልድ ሳፖርት በተመለከተ ማለት ነው እዚህ ሀገር ማለት ህግ የሚወጣው ለስደተኞች ብቻ እከሌ በበረሃ አቋርጣ ከሌ በረሃ አቋርጦ እዚያ ሀገር ይመጣል ብለው አይደለም ህጉ ለሁሉም ሰው እኩል ነው የሚወጣው እና ቻይልድ ሳፖርት በተመለከተ ነው። እሱም ሁለት አይነት እንትን አለው፣ ሁለት አይነት ኤክስትሪሚቲ አለው እና ሁለቱም ደግሞ ሼም ነው። የሚገርማችሁ ሁሉም ነገር በቃ የሚያሸማቅቅ ነገር ነው። አሁን ለምሳሌ ሴቷ ማለት ነው። እኔ በጭራሽ እኔ ከሱ ገንዘብ ምናምን የምንለው ነገር አለ አምስት ሳንቲም በቃ አይኑን እንዳላየ እንዳይደርስብኝ የምትለው ነገር አለ እና ይሄም ልክ አይደለም እንላለን ማለት ነው ጭራሽ እሱን ልጁን ለመላየት ፈልጋ ነው ምናምን ምናምን ነገር ትቤተኛ ናት ትቆጣለች ምናምን እንላለን ማለት ነው ምን አይነት ነገረኛ ናት መርዘኛ ናት እንላለን እንደዚህ ደግሞ እንዲርርድብን ስትል ማለት ነው ይሄም ሴትን ልጅ ወይንም ሴትዮዋን ሼም የሚያስይዝ ነው። ሌላ ደግሞ በሕጉ መሰረት ሄዳ ቻይልድ ሳፖርትስ ባይዘው ቻይልድ ሳፖርት ማለት ስሙ ራሱ እንደሚናገረው የልጆች ድጋፍ ነው የሚባለው። እዚያ ሀገር ቻይልድ ሳፖርት ካልኩሌት ነው እንትን ፎርሙላ አለው የእናትየዋ ኢንካም፣ የአባትየ ኢንካም ይገባና ካልኩሌት ተደርጎ የሚወጣ ነው እንጂ ፍርድ ቤቱ ስላዘነ ወይ እንትን ስላለ፣ ሴት ስለሆነች ምናምን ወንድ ስለሆነ ምናምን፣ በፆታ አይደለም። ጀስ ኢንካም ወጪ እና ገቢ ካልኩሌት ተደርጎ አንድ ልጅ በሁለቱ ወላጆች መካከል ባይ ዘ ወይ። እዚህ ሀገር ሴትም ወንድም እኩል ነው እንደነገርኳችሁ ባለፈውን ቪዲዮ ላይ እንዳወሯችሁ ይሄ ተፈጥሮ የሰጠችን መውለድና ማጥባት እንጂ እኩል ነው ብለው ነው የሚያምኑት ማለት ነው። እና ቻይልድ ሳፖርት ማለት የልጆች ድጋፍ ማለት ነው። እና የሁለቱ ሰዎች ኢንካም ኮንትሪቢዩት ተደርጎ ልጁ ምን ያህል ኮንፎርታብል ሆኖ መኖር ይችላል የሚል ነገር ነው። እና ያንን ነገር በስርዓቱ ደግሞ ካልኩሌት ተደርጎ ማለት ነው፣ ሄዳ ጠይቃ፣ ልጁ ደግሞ ያንን ስትቀበል ደግሞ ሌላ ማሸማቀቅ ይመጣል። እሷ ገንዘብ እያስከፈለችው እንዲህ ሆነችው፣ ያለፈላት እኮ ንብረት ያፈራችው እኮ በቻይልድ ሳፖርት ነው፣ በሰውዬው ገንዘብ ነው፣ እንደዚህ ሆነችው የሚባል ነገር አለ እና ሁለቱም ባላንሱን ያጣል ማለት ነው። እችኛዋም ምርር ብላ ጭርጭር ብላ አይድረስብኝ፣ አልድረስበት፣ አይንካኛ፣ አይንካው፣ የእሱ ገንዘብ አፈሪ ብላ ስትል ማለት ነው። እችኛ ደግሞ ህጉን ተከትላ ሄዳ ካልኩሌት አድርጋ ገንዘቧን ስትቀበል ሁለቱም ሼም ያስይዛል ማለት ነው። ሁለቱም ለሴቷ ሼም ነው። እንደውም ሴትዮ የምትጠቀሚ መስለው እና ሰውየው እንደውም እንደሰማችሁት ብዙ እንደምትሰሙት ታሪክ አውቃለሁኝና ሰውየው እንደውም ስራውን ኮምፕሊት ሊያቆምና አንደር ቴብል ወይንም ካሽ የሚባል ነገር ስራ ይሰራል። ያው እንደነገርካቸው ቻይል ሳፖርት ግን ስሙ ራሱ የልጆች ድጋፍ ነው፣ የሴትዮዋ አይደለም። ካልኩሌሽኑ እናት ይህንን ገንዘብ ቢኖራት፣ አባት ይህንን ገንዘብ ቢኖሩ ልጆቹ ኮምፎርታብል ብለ ኮምፎርታብል ሆነው እንዲኖሩ ማለት ነው እና እና የሚያደርግ ነገር ነው እንጂ በፆታ አይደለም፣ የልጆቹ ነው። እና ሴትዮ እዚህ ጋር ደግሞ አልፈልግም እንዲህ እንዲህ እንዲህ እንዲህ ብላ መቀበል ስታቆም ምን ትሆናለች ሴትዮዋ? በመጀመሪያ እራሷን ነው የምትጎዳው። ምክንያቱም ልጁ ከልጆች እኩል ትምህርት ቤት መሄድ አለበት። ከልጆች እኩል ምግብ መብላት አለበት። ከልጆች እኩል ንጽህና መጠበቅ አለበት። ከሁሉም እኩል ኖርማል ስታንዳርድ፣ ኢንሹራንስ፣ ምግብ፣ መጠለያ፣ መኖሪያ ያስፈልጓል ማለት ነው። ስለዚህ ልጁ ነው የሚጎዳው። አንድ ኦፍ ደ ሁለተኛ ነገር ደግሞ ያንን ለማሟላት ብላ ጨርጨርጨርጨር ስትል ሰውነቷ፣ አስተሳሰቧ፣ ሁሉ ነገር እሷ ናት የምትጎዳው ማለት ማለት ነው። ደገራ ደግሞ ሰውየውም እዚህ ጋር ላለመክፈል ብሎ ስራ ምናምን ሲተው ምናምን ሲተው ያው የራሱም ወርክ ሂስትሪ ይበላሻል። ምክንያቱም ሁሌ አንደር ቴብል ስለሚሰራው ምንም አይነት ክሬዲት ይበላሻል። በጣም ብዙ ብዙ ነገር ይሆናል ማለት ነው። ግን አ ኢንድ ኦፍ ዘዴ ልጆቹ ናቸው የሚጎዱት ማለት ነው። ልጁ ነው የተበደለው መጨረሻ ማለት ነው። ምክንያቱም አንደኛ አንሃፒ ቤተሰብ ነው የሚሆነው። እናትየዋ ለፍታ ደክማ ምናም ስትመጣ ነው የተንጨባረረች ሴትዮ፣ ማዲያት ያወጣች ሴትዮ፣ ሁሌ የምትደክም ሁሌ ደከመኝ የምትል ሴትዮ እናት ነው የምትኖረው እና አት ዘ ኢንድ ኦፍ ዘ ዴይ ሁለቱም እራሳቸውንና ልጆቻቸውን ነው የሚጎዱት እና ሁለቱም ግን ለሴትዮዋ እንደዛ ነው እንጨርጨር ብላም ገለንዘብ አልቅ የእሱ ምናምን ስትል እሱም ሸሚያ ሲዛት እንደገና ደግሞ ሰጥ ለጥ ብላ ደግሞ በሕጉ መሰረት ለእሱ አይደለም ለአበበች አይደለም ለካሳነች አይደለም የወጣው ይሄ ሕግ ለሁሉም በአገሪቷ ሕግ መሰረት የሚኖር ነው። በራሳቸው ወጣን፣ ያንን ቀጥ ብላ ሕጉን ተቀብላ ደግሞ ገንዘብ ስትቀበል ደግሞ ገንዘብ ትወዳለች። አሁን ደግሞ ጭራሽ ሌባ ማለትን ጀምረናል። ሌባ እያለ ገንዘብ አፍርታ ስትኖር ደግሞ እችማ እንደዚህ እያለ ማሸማቀቅ ጀምረናል። እና ሁለቱም ያሸማቀቃል። እንዴት ነው እኛ ኢትዮጵያውያን ወይ ከኢትዮጵያ አልሆንን ወይ ከዚህ አልሆንን? እና ይህንን ነገር እንዴት ነው ማስታረቅ የምንችለው? ይህንን ነገር እንዴት ነው ባላንስ ማድረግ የምንችለው? ፕሊዝ ሁላችሁም ይህንን ቪዲዮ ከዘጋው በኋላ ኮመንት አድርጉ። እንደገና ደግሞ ይሄ ኮመንት ብቻ ሳይሆን ስ የኛ ኮሚኒቲ አሁን ብዙ መጽሐፍ እየጻፉ እያስመረቁ ሪሰርች እያደረጉ ልጆቻቸው ብዙ ጥሩ ቦታ የደረሱ ሰዎች ትምህርት ቤት የሚሄዱ ሰዎች አሉ እና ሪሰርች በኮሚኒቲ ላይ እንዲያደርጉ ነው። ቢኮዝ ቲስ ኢስ አክቲቭ ኬዝ እኛ ኮሚኒቲያችንን እያጣን ነው፣ አባቶችን እያጣን ነው፣ እናቶችን እያጣን ነው፣ ልጆችን እያጣን ነው። እና ሶሳይቲያችን ኮሚኒቲያችን እንደ ህብረተሰብ ችግር እየደረሰበት ነው እና ለምንድን ነው ይሄንን ነገር ልናየው እና ልናየው እና ልንሰራበት የማንችለው ልንደጋገፍ የማንችለው እና አስታራቂ ሀሳብ ምክንያቱም ከዚህም ከዛም ስለማንሆን፣ እንዴት ነው አስታራቂ ሀሳብ ሊኖረን የሚችለው? እንዴት ነው ኢቨን ሜንቶር መደረግ የምንችለው እና ባላንስ አድርገን ሁለቱን መጓዝ የምንችለው ነው። እና ሌላው ደግሞ ኢቨን ለምሳሌ አሁን ግጭት ምናምን ሲፈጠር ማለት ነው አሁን አንድ ሴት ፖሊስ ብትጠራ ማለት ነው ያው ወደ ሊታሰር ይችላል። ምን ስትል ይችላል። ደግሞ እንደዛ ሲባል ደግሞ ደግሞ አሳሰረችው ይባላል። ከኢትዮጵያ ድረስ አምጥቷት እቺ ፖሊስ ጠራችበት ትልቅ የዜና ነው የሚሆነው ማለት ነው። ይህም ያሸማቅቃል ማለት ነው። እንደገና ደግሞ ዝም ብላ ቁጭ ብላ ስትኖር ደግሞ ምንድነው ማን ቁጭ ባያላት ህግ ባለበት ሀገር ማለት ነው። ህግ ባለበት አገር አትጠራም ነበር አትከሰውም ነበር። ዝም ብላ ወሬ ነው የምታወራው ዋሸች ይባላል ማለት ነው። ስለዚህ ስትጠራም አሳሰረችው ይባላል ሳትጠራም አርፋ ችላ ስትቀመጥና ለመተንፈስ ብላ ደግሞ እንዲሆንኩኝ ስትል ወደሽ ከተደፋሽ ህግ ባለበት ሀገር ምንድን ነው ውሸት ነው ምናምን እንባላለን እና ምንድን ነው ይሄ ነገር ለምንድን ነው ባላንሱን ያጣ ነው ዋይ የቱ ጋን ውስጥ አስታራቂ ነገርስ ሊኖረን የሚችለው እውነቴ ነው እና አዘ ኮሚኒቲ እየጠፋን ያለ ነው ወይ ከዚህ አልሆንን ወይ ከዚያ አልሆንን ወይ አስታራቂ ነገር አልሆንን እና ብዙ ሰዎች እኔ አይውሽ አስታራቂ ነገር ማለት እኔ የራሴን ሀሳብ አምጥቼ እዚህ ጋር ዳምፕ ማድረግ አልፈልግም። ግን ሁላችሁም ይህንን ቪዲዮ ከዘጋው በኋላ ፕሊስ ኮመንት አድርጉ፣ የምታስቡትን፣ የሚሰማችሁትን እንዲህ ቢሆን ብትሉትን አዘ ኮሚኒቲ ችግር ውስጥ ከምንገባ እና ከሁለቱም ያጣ እንዳንሆን የምት የምትያላችሁን ሀሳብ ኮሜንት እንድትጽፉ ነው። ምክንያቱም ለሴቶ ሁሉም የሚያሸማቅቅ ነው። ሁሉም ነገር የሚያሸማቅቅ ነው። ሁሉም ሼም የሚያስይዛት ነው። ሁሉም የሚያሰድባት ነገር ነው እና እንግዲህ ያው እኔ ሴት በመሆኔ የሚሰማኝን ነገር ነው እንትን የምለው። አይ ወንዶች ደግሞ የወንዶች ደግሞ ይበረታል ብዬ አስባለሁ። ምክንያቱም እነሱ ደግሞ ማልቀስ አይችሉም። ስሜታቸውን እንትን ይላሉ ሪብላም ከእግዚአብሔር ጋርም ተማጽናም አላደለ እንትን ሊሆን ይችላል እና ያው እኔ ወንድ ስላልሆንኩኝ ብዙ እንትን ማለት አልችልም፣ ስለነሱ ኤክስፕረስ አልችልም። እና ግን አሁን የጠየኳችሁን ጥያቄዎች ፕሊዝ በትህትና እንደምትመልሱልኛ ተስፋ አደርጋለሁኝ። አዘ ኮሚኒቲም ደግሞ ሪሰርች የሚያደርጉ አሁን ህግ የሚማሩ ሰዎች፣ ሶሾሎጂ የሚማሩ ሰዎች ኮሚኒቲያቸውን ሪሰርች አድርገው አስታራቂ ሀሳብ የሆነ ነገር ያበረክታሉ ብዬ ተስፋ አደርጋለሁን። በሌላ ቪዲዮ እስከማገኛችሁ ድረስ ለዛሬ መልካም ምሽት፣ ደህና ሆኖልኝ በጣም አመሰግናለሁ። መልካም